አርቲስት ሄለን መለስ በባድመ ስለሆነው ስላደረገችው ኮንሰርት ምላሽ ሰጠች። ለባንዲራችን ክብር የደም ዋጋ በከፈልንባት በባድሜ በመገኘትና የሙዚቃ ስራዎችን ለወታደሮቻችን በማቅረቤ ደስተኛ ነኝ። ኤርትራዊቷ ድምፃዊት ሄለን መለስ በባድሜ የሙዚቃ ኮንሰርቷን ማቅረቧ መነጋገሪያ ፈጥሯል። የፋሲካ በዓልን ምክንያት በማድረግ ወደ ባድሜ የሄደችው ድምፃዊቷ በስፍራው ለሚገኙት የኤርትራ ወታደሮች ሙዚቃዎቿን በማቅረቧ ደስታዋን በተደጋጋሚ በማህበራዊ ሚዲያዎች ላይ በጻፈችው መልእክት አስታውቃለች። የሙዚቃ ዝግጅቷን ያቀረበችውም ወታደራዊ ዩኒፎርም ለብሳ መሆኖ በርካቶችን አነጋግሯል። ባድመ ለኢትዮጵያና ና ኤርትራ ጦርነት መቀስቀስ መንስኤ ከሆኑት አወዛጋቢ መሬቶች አንዱና ዋነኛው መሆኑ ይታወቃል። በዚህ ጉዳይ ላይ ኢትዮጵያውያን የተለያዩ አስተያየቶችን እየሰጡ ይገኛሉ። ሄለን መለስ እንግዲህ አካሄዷም እዛው ስፍራ መድረሷም አነጋግሯ ላይ እንደሚያስታውቀው በአሁን ሰዓት የኤርትራ መሬት ነው። ከዚህ በኋላ አንሰማም እንደማለትም ነው። በርካቶችን በመግለጫው ላይ የወጡት መረጃዎችን አረጋግጠው ያቀረቡልን ሄለን መለስ በአሁን ሰዓት ኮንሰርት ማቅረቧ በርካቶችን እያነጋገረ እንደሚገኝ ጭምርም የደረሱን መረጃዎች ያሳያሉ። ሚኪ ነኝ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አገኙ። ሰላም ቆዩልኝ።